የአጣሪው ስራ የሚቀረው ወይም የሚቋረጥባቸውን ምክንያቶችን በተመለከተ ስንመለከት አጣሪው በሕጉ ወይም በኑዛዜ ወይም በዳኞች ውሳኔ መሰረት በአንድ አዲስ አጣሪ የተተካ እንደሆነ፣ አጣሪው በገዛ ፈቃዱ የማጣራት ስልጣኑን ወይም ኃላፊነቱን ከተወ፣ ነገር ግን በዚህ ጊዜ ልብ ልንለው የሚገባ ነገር ቢኖር በግልጽ የማጣራት ስራው ሳያልቅ መተው እንደሌለበት ኃላፊነት ወስዶ ከነበረ የማጣራቱን ስራና ክፍፍሉ ሳያበቃ መተው እንደማይችል በፍትሐብሔር ሕግ 954 ላይ ተደንግጎ ይገኛል። እንዲሁም አጣሪው ስራውን ፈጽሞ አጠናቆ አሰራሩን ወይም መጠናቀቁን የሚያመላክት ሂሳብ በሰጠ ጊዜ የአጣሪው ስራ የሚቋረጥ እንደሚሆን በፍትሐብሔር ሕጉ 955 ላይ ተደንግጎ ይገኛል። ጉድ ናይት የተከበራችሁ አድማጮች፣ በሌላ ተያዥ ጉዳይ የውርስ ጊዜ ገደብን በተመለከተ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት አዲስ የሰበር ሰበር ውሳኔ ወይም ካሴሽን ኦቨር ካሴሽን ባይንዲንግ ዲሲሽን ሰጠ። ከዚህ ቀደም አምስት የሰበር ዳኞች በተሰየሙበት የተሰጠ የሰበር ውሳኔን በሌላ የሰበር ሰበር ሰባት ዳኞች በተሰየሙበት ለውጦታል። ከዚህ ቀደም የወራሽነት ጥያቄ ጊዜ ገደብን ጊዜ ገደብ የለውም በሚል የተሰጡ የሰበር ውሳኔዎችን በመለወጥ በሰባት ዳኞች የተሰጠ አዲስ የህግ ትርጉም በሰነድ መዝገብ ቁጥር 2439973 ጥቅም 6 2017 ዓ ም ሰጥቷል። በተሰጠውም ውሳኔ መሰረት አንድ ሰው የወራሽነት የምስክር ወረቀት የያዘ ቢሆንም ንብረቱን ይዞ እስካልተጠቀመ ድረስ የውርስ ንብረቱን በያዘው ሰው ላይ የሚያቀርበው ክስ በፍትሐ ብሔር ህግ ቁጥር 1000 ንዑስ አንቀጽ 1 መሰረት በሦስት ዓመት ይርጋ ቀሪ ይሆናል በማለት ከዚህ ቀደም የወራሽነት የምስክር ወረቀት የያዘ በማንኛውም ጊዜ የውርስ ንብረት ጥያቄ ማንሳት ይችላል፣ ሲል በቅጽ 10 በሰነድ መዝገብ ቁጥር 2025 4243 እንዲሁም 38 533 እና ወዘተ የተሰጡ የሰበር ውሳኔዎችን በዚህ የሰበር ሰበር ውሳኔ በሰነድ መዝገብ ቁጥር 243973 ጥቅምት 6 2017 ተለውጧል። ውድና የተከበራችሁ አድማጮች፣ የቪዲዮ መጨረሻ ላይ ደርሰናል። አብራችሁ ቆይታ ያደረግኩት አህመድ እንድሪስ ነበርኩኝ። ከኢትዮ ኔትወርክ ዩቲዩብ ቻናል የቀረበ ጉዳይ የተከታተላችሁትን የሰማችሁትን ይመስላል። በዚሁ ረገድ ሀሳብ አስተያየት ካላችሁ ከስር በኮሜንት ሴክሽን ላይ እንድታካፍሉኝ እያስታወሰው፣ በሌላ ወሳኝ ፕሮግራም ዳግም ተመልሰን እስክንገናኝ መልካም ጊዜ ተመኘው።